ሚሊዮን፣ ሰላም ሰላም፣ የተከበራችሁ እና የተወደዳችሁ የሮምን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ተወው፣ የጤንነታችሁ ቆይታ አለን። እግዚአብሔር ይመስገን። እንግዲህ ሚዲያ ላይ በጣም ብዙ እየተሰራጭ ይገኛል ማለት ነው። ይሄ በዚህ ወንድማችን አረብ እንትና እንዳደረገው ማለት ነው እየተባለ ይወራል ማለት ነው። በተለይ ደግሞ የኛ ሰው ልጆች የኛ ኢትዮጵያኖች ማለት ነው፣ ተረጋጉ። ይሄን ያክል በባትበት ነው። ጥሩ ነው የሀገራችን ልጅ የሚያስደስት ነገር የለም። ሟችም ያሳዝናል፣ ገዳዩም ያሳዝናል። እንግዲህ ፈጣሪ ትግስቱን ስጠን። ትግስቱ ሳይሰጠ ስንቀር ግዴታ ነው። የማይሆን ነገር ነው እና የማይታወቅ ነው። ለምን እንደዚህ ሊያደረግ እንደቻለ እሱ ፈጣሪ ይውቀው እና ጸሎት ማድረግ ነው የሰው ልጅ ትግስት ፈጣሪ እንድሰጠን መታገስ እንዳለብን ማለት ነው። ወይነ ለመነጋገር ላይ አለመግባባትም ሊሆን ይችላል። በደሞዝም ሰርቱ ምናምን እንግዲህ ይህን ቪዲዮ እንደምትመለከቱ ብሩን አገሩ ላይ አይልክም። ይሄ ከርባና ማለት እኔ የተበላሸ ማለት ነው ወይ ሎናዴ ከርባና እኔ መቀ ማለት ይሄ እነዚህ ነገሮች እንዴት ተሰደባሉ? ሊልም ይችላል ወንድማችን። በእንደዚህ ዓይነት ቃሎችም ላይ አለማግባባቱ ይሆናል። እዚሁ ያው ቪዲዮ እንድታዩ በዚሁም እንትና ተናዶ ብረቱ በያዘው እጅ በዚህ መቶትን ሊሆን ይችላል አይታወቅም። ፈጣሪ ብቻ በቸርነቱ ይጠብቀን። አረጋቡት ምንም ደስ የሚያስብን ነገር የለም። ከዲያብሎስ በላይ ደስ የምለውን ነገር የለም። ያገራቸው ልጅ ነውና ብዙ ነገር አለ። በሰው ሀገር ከመቅረታችሁ ገና ወጣት ልጅ ናችሁ። ወጣት ናቸው እርሳቸው ከሆነ ደግሞ የበልቶ ያደረሰው ምን ያለ ነው። እና ጊዜያችሁ፣ እድሜያችሁን በሰው እጅ ላይ እንትና እንዳትሉ፣ ትዕግስት ይኑራችሁ። ወደ ዱላ አትዱ። ካልተመቸቻችሁ ጥላችሁ በመሄድ ነው እንጂ በፍጹም እንደዚህ አይነት ወሰን እንዳትወስኑ እኛ እንግዲህ ፈጣሪ ይውቅለት ፈጣሪ ይድረስለት። መድኃኔዓለም ከእሱ ጋር ይሁን። ምን ይሁን ምን ይደረግ፣ እንደ ይኸው፣ ተይዟል። የሰው ሀገር አመልጣለሁ እንዳትሉ ማምለጫ የለም። እዚህ ሀገር ማምለጫ የለም። ያገሬ ልጆች በሰው እንደኛ ሀገሮች አስባችሁ አመልጣለሁ እንዲያደርግ ምናምን አይደለም፣ ያናድዳል። ደክማችሁ ለፍታችሁ ውጤታማ የራሳችሁን ላባችሁን ጠይቃችሁ ላይሰጥ ይችላል። ምን እንደሆነም አይታወቅም። አንዳንድ ሰዎች በጣም ጸሎት ያረጉለታል። በጣም ፈጣሪ እኔ በወር ደሞዝን እንዲያረግለታለሁ፣ እኔ ስለት ሳለታለሁ፣ እኔ ምን ይላለታለሁ፣ እኔ ድዋ አድርግለታለሁ ብል በቃ ቅን ሰዎች አላችሁ። እምነት በእነት በጣም ደስ የምን ናቸው ኮመንት በጣም ቅንነታችሁ በጣም ደስ የምን የሰው ልጅ ተስፋ እንደምትሰጡ ነው። ግን እንደዚህ ደግሞ ያሉት ሰዎች እንደዚህ ተስፋ እንዳይቆርጡ እናንተ ደግሞ ሰውን ዞር ዙር ልታችሁ አትዩሽ ሰው ልጅም ማለት እና እነዚህ አይለቁም። የነዚህ ህጉ ምንድን ነው? ባደረጋችሁ መሰረት አድርጉ ስለሚለው ነው። ልባቸው ራርቶ እንዲህ አይነት ቅን ልባቸው ኖሯቸው እንደዚህ በቃ ይሁን ምናምን ብሎ ከተውላችሁ ነው እንጂ ማለት ነው። እንደዚህ አይነት እነሱም እዛውንትን አይላችኋል ማለት ነው። እና ራሳችሁን ጠብቁ ራሳችሁ ፈጣሪ ከእናንተ ጋር ይሁን ነው የምላችሁ። ጸሎት አድርጉ። መብት ካልተገኝባችሁ በህግ ምናም መሰረት መሄድ ነው እንጂ እንደዚህ አይነት ደብደባ እንደዚህ አይነትና ሁኔታ ስቃ ገና ወጣት ልጅ ነው። ገና ብዙ ነገር ሰርተ የምታገኝን ወይ ቢያንስ የሁለት ወር ደሞዝ ዝም ሊሆን ይችላል። የአመት ደሞዝ ምንም ማለት አይደለም። ብር ተሰርቶ ይገኛል። ሰው ልጅ ጤናማ ነው። ያናደዳል። ጊዜው ነገሮቹ ጨርሰ ደክመ ለፍተ ተቃጥለ እንደዚህ ነገሮቹ በህግ መቀበልም ይቻላል። ከሆነ ነው ምናልባት ብዬ ነው ማስበው፣ እንደዛ ላይ ተጋጭታችሁ ሆናል። ምንም የታወቀ ነገር የለምና፣ አንዳንዱ ደግሞ ደስ ብሎኛል እልልል ልምድሉ አላችሁ። እኔ ምን ታገኛላችሁ? የተያዘው ብደበደበው ምን ብሉ ያሰቃዩ የሀገራችሁ ልጅ ነው። እኔ እንዲህ አንድ ነገር ልንገራችሁ። እዚህ ሀገር ሁላችሁም አንድ ናችሁ እና የመጣው እዚህ ሀገር ስራ ነው ስራ ነው በቃ እየተቀጠራችሁ ለስራ ነው። እንዲህ ነገር እኔ እንዲያረጉኛል ያደረጉኛል እኔ ይወዱኛል፣ የእኔ ሰዎቹ እንዲህ ናቸው ምናምን አትበሉ፣ የሀገሬ ልጆች። እነሱ መቼ እንደምገለበጥባቸው ታቁ። መቼ በቃ ዛሬ ለአንቺ መላክ የነበሩ እናት እንደናት በላይ ነች፣ እች ማለኔ ሁሉ ነገሬ ነች ብለ ስታስቢ መቼ እሷን አንቺን ልገልሽ የምትነሳብሽን አታውቂም። አታቁም። እኔ ከፈጣሪያችሁ ውጭ ሰውን አትመኑ፣ ሰውን ተስፋ አታደርጉ። እዚህ በተለይ የራሳችሁ ሀገር ሳይሆን ማለት የሰው ሀገር በጭራሽ ተስፋ እንዳታረጉሽ አንዳንዶቹ መዳሜ ትወደኛለች ምን ትለኛለች፣ ምናምን ስትሉ እሰማችኋለሁ። እንደዚህ ነገር የለም። የምትወደድ በሰሰሪ ስለምትሰሪ ስለምትለፉ፣ ስለምትደግሙ፣ የምትፈልገው ነገሮች ስለምታሟሉለት፣ እንትና ስለምትሉ ነው። እና አሁን ሌሎቹ የምትመጡት ራሳችሁን ጠብቁ፣ ትዕግስት ይኖራችሁ ሰርታችሁን ለማውጣት ሞክሩ። ገንዘባችሁን ይዛችሁ ካልተመቻችሁ ለመቀየር ሞክሩ እንጂ በጭራሽ በኮሜንት እንዳትገፋፉ፣ በሰው እንዳትገፋፉ፣ በምን እንዳትገፋፉ በፍጹም ማለት ነው። በራሳችሁ ብቻ በራሳችሁ ብቻ ተቋቋሙ ማለት ነው። እንግዲህ እንደዚህ አይነት አደጋ ደርሶበት እጅ ከፍንጅ ተይዘዋል። እንግዲህ መጨረሻው እሱም ያው ቤተሰቡ የሰውየው ቤተሰብ እንግዲህ ልባቸውን አራርቶላቸው ሀገሪቱም ልቡን አራርቶለት ልጃችን እንግዲህ ገና ወጣት ነው፣ ያ እንግዲህ ጥፋት ከኖረበት ለምን እንደዚህ ያደረግክ እንዲያደረግም ብሎ እንግዲህ አስታራቂ ካለ እንግዲህ ልጅ ወንድማችን እናገኛለን ካልሆነ ደግሞ ያው እዚሁ እንቀራል ማለት ነው። እና እንግዲህ ለእናት አስቡሽ ለእናታችሁ ለወለደቻችሁ አስቡ። ቻናሌን አዳሪ ሲሆናቸው ግን ላይክ፣ ሼር፣ ስብስክራይብ ማድረጋችሁን አትርሶ። በደውል ላይ ላይክ አድርጉ ስብስክራይብም አድርጉ። ላችኋለሁ የሀገሬ ልጆች፣ ፈጣሪ ከእናንተ ጋር ይሁን፣ እየጠብቃችሁ በጣም በጣም ከባድ ነገር ነው እና በጣም የሚከብድ ስለሆነ ከእናንተ ጋር ፈጣሪ ጠብቃችሁ እላችኋለሁ። እንግዲህ ፍንጅ ከፍንጅ ተይዞ ይኸው ወደ እስር ቤት ገብቷል። እንግዲህ እናትየው ልጅ የዛሬ መጣ ነገ ይመጣል ብላ መጓጓቷ የማይቀር ነው። እንግዲህ ያሰብበት ለእናትዬው ቀይራለው ራስን ምለውጣለሁ ብሎ የተሰደደው የሰው ሀገር ላይ ስቀር ልብ ያማል። ፈጣሪ ሁላችንም ይጠብቀን ነው። ሁላችሁ የሀገር ልጆች ሁላችሁ ይጠብቀን፣ ራሳችሁ ጠብቁ። ወላቸዋለ ወንዶች ሀይለኛ ትኑ፣ ሴቶች ሀይለኛ ትኑ። ማናችሁ ማናችሁ ማናችሁ ማኔ ማለት ነው። ና ስብስክራይብ አድርጉ፣ ላይክ አድርጉ። በደው ላይ እንዲህ አዳዲስ አዳዲስ ነገሮችን ላቀርብላችኋለሁ። ከኑን ድረስ ከእኔ ጋር አስረቆያቸው፣ ከልብ አመሰግናችኋለሁ። የሀገር ልጆች ለጓደኞቻችሁ ለማስጠንቀቃኝ ያክል ላይክ፣ ሼር አድርጉላቸው፣ ሀሳባቸውንም ያጋሩ። እንዲሁም አዳዲስ ነገር እያመጣን እንነግራችኋለን። ደህና ዋውልኝ